ወደዚህ እንድትመጣ ፕሮሰሷን እንድጨርስላት እና ሰራተኛ አስገብታ ልጅ እንድትቆየኝ ነበረ። ቆይ ቆይ ቆይ ቆይ፣ አንቺ ወደ ሳውዲ አረቢያ ስትሄጂ የሶስት ዓመት ህፃን ልጅሽን እህትሽ ጋር አስቀምጠሽ አንቺ ወደ ሳውዲ አረቢያ ሄድሽ። ከዛ ስምምነታችሁ አንቺና እህትሽ እህትሽ ፓስፖርት ፕሮሰስ ጨርሳ ወደ አረብ ሀገር እስክትሄድ ጠበቅልሽ እህትሽ ወደ አረብ ሀገር ስትሄድ በቦታዋ ሰራተኛ ለልጅሽ ተክታ እንደምትሄድ ነው የተነጋገራችሁ። እዚህ ድረስ ገብቶኛል። እዛ የእሷን ፓስፖርቷ ደግሞ እድሜዋን ሀያ ብላ ነበር ያስሞላችሁ በትክክለኛ እድሜዋ ማለት ነው። ልክ እኔ እዚህ ከ- በኋላ በአራተኛው ወይ በአምስተኛው ወር መሰለኝ ወጣላት ፓስፖርቱ። እኔ ስመጣ ጅምር የላት ነው የመጣሁት። ከዛ እዚህ መጥቼ በአራተኛ በአምስተኛ አለቅ አስወጣችና ስታየው ወደ ዱባይ ወይ ወደ ሳውዲ ለመላክ ስትፈልግ አትችም ተባለች። ሀያ ሶስት ወይ ሀያ አምስት ካልሆነ እድሜሽ መሄድ አትችም ተባለች። እባሽ ከዛ ምላርግ ምናምን ስትለኝ፣ እስኪ ጠይቅ የሚቻል ነገር ያለውን ነገር እኔ ችግር የለውም አደርጋለሁ ምናምን አልኩኝ ማለት ነው። ከዛ እንደዛ ስላት እሷ እድሜ መጨመር ይቻላል ከልደት ካርድ ጀምረሽ እንደዚህ አርጊ ተብላ በገንዘብ ስትባል ችግር የለውም፣ እኔ ከፍልልሻለሁ፣ አንቺ ብቻ ጨርሺ፣ እስከዛ ድረስ አተናደጅ አልኳት ማለት ነው። ግን እስከዛ ድረስ ያለውም እራሱ ያው በስቃይ ነበር። ልጄም በጣም ነበር የምትሰቃየው። እንዴት እንደሆነ አላውቅም። ገንዘብ ለነሱ ነው ሙሉን የምከፍለው ለነሱ ነው በቃ እዚህ መጥቼ በሁለት ወሬ ነው ከኮንትራት ቤት ጠፍቼ በአራት ሺህ ድርሃም ጠፍቼ ውጭ ነው የምሰራው። እኔ ያሰብኩት ተሎ ተሎ ሰርቼ እገባለሁ ብዬ ነው ኮንትራት፣ በአንድ ሺህ ብር ነው የመጣሁት። እኔ ዱባይ ሰርቻለሁ ብዙ ጊዜ ዱባይ ስለሰራሽ፣ እሺ በአራት ሺ ሪያል ጠፋሁ ስትይ፣ ማለት ለሚያስጠፋሽ አካል የከፈልሽው ነው። አራት ሺ ሪያል፣ አራት ሺ ሪያል ነበር ያስከፈሉ፣ አራት ሺ ሪያል ነበር ያስከፈሉኝ። እሱንም እየከፈልኩኝ ኢትዮጵያ የሚሆነ እዳ አለብኝ እሱን እየከፈልኩ ላልጅ የምትፈልገውን በቃ የሆነ ኬክ እንኳን ስትለይ ለእንትና እንትና ነው የምትለይ። ጓደኞች አካራቸው ውስጥ አሉ ሕፃኖቶች ለእነሱ በቃ ማለት ሁሉ ነገር ሲስተካከል እኔ ይዛለው ብዬ፣ እንደዚህ አይነት ነገር ይመጣብኛል ብዬ አላሰብኩም ነበር። ከዛ በቃ ገንዘብ ነው የምትለይ፣ በየቀኑ ገንዘብ ገንዘብ። ከዛ ዝም ብዬ ይልካል። በቃ የእሷ ጉዳይ ካለቀ ትመጣለች፣ ሰራተኛ ትገባለች፣ ልጅም በየቀኑ ያለሁኝ የምትበላውን እንኳን አያለው ብዬ ነበር ያሰብኩትኝ። የእሷ ነገር እያለቅ አይደለም። እምልከውን ብር ምን እንደምታደርገው አላውቅም። ፕሮሰሽን ጨረሽ ስላት አይ አልጀመርኩም ጨጓራዬን አሞኝ ታከምኩበት እንዲህ አሞኝ ታከምኩበት ትለኛለች። እሺ መረጃ ስጭኝ፣ የት አለ? እሺ የዶክተሩን እንኳን ስልክ ስጭኝ አልኳት። እሱ እንዳንቺ ስራ ፈትታ አደለም ማለች። በቃ ከዛ ደከመኝ። ከመስከረም በኋላ አላኩኝም አስቀመጥኩኝ። በቃ ማለት የዶክተሩን ማለት ልጅሽ ታማለች ብር ላክ እያለች ነው። የዶክተሩን ስልክ ስጭኝ አልሻት ሆስፒታል ነው ፎቶ እንዴት አመምኩኝና ታከምኩ ትለኛለች። እሺ በቃ ከዛ መስከረም አካባቢ የልጅ ልደትም ነበረ። የዛን ሰዓት ብታምኝ ባታምኝ፣ በእሷ ስም በሁለት ሰው ስም ነው ብር ያስገባት። በእሷ ስም አስገብቼ ተጣላን፣ በብዙ ነገር በቃ በጣም ጨቃጨቃችኝና፣ ስልክ አላነሳል ስትል በእነሱ እየላኩኝ እሷ ጋር እንዲያደርሱ አደረኩኝ ማለት ነው። ብዙ ነገር ልጅሽን ውሰጂ ምናምን ነገር ነበርና በቃ ለመስማማት ፈልጌ፣ አሁን ግን በቅርብ የመጨረሻ በቃ ተጣላን። በቃ ልጅሽን ውሰጂ፣ ይሄን ያህል ብር አምጪ አለችኝ። ይሄ መቶ ሺህ ስትለኝ ነው። መቶ ሺህ እህትሽ የእናትሽ የአባትሽ ልጅ ናት፣ ሲስተር ብቻ አይደለችም ማለት ነው። እነግርሻለሁ፣ ወንድሞች ሁላ ናቸው የተጨመሩት። እና ቆይ ልንገርሽ መጀመሪያ ያቆኝም ሳሉ በቃ አንድ አመት ሙሉ እየቆሰልኩ ነው። ልጄን ቪዲዮ ብታያት ኩርትም ብላ በዚህ እድሜ አለኝ እምልህ አንድ ልጅ ብቻ ናት። ዱባይ ሰርጄ ቤት የፈርሷል ሱቅ ሰራ ነበር። ሁሉም ያውቃኛል። ገባሽ? ግን ያው አንዳንድ ጊዜ ትወድቂያለሽ፣ ከፍ ትያለሽ እና በቃ ያንን ሁሉ ራሳችን እንደገና ለመነሳት ነው የመጣሁት። ግን በቃ አንዳንድ ቤተሰብ እንደዚህ ቤተሰብ አንዴን ከምትይ ወፍ ዘራሽ ተብሎ መሰደብ እራሱ ትልቅ ነገር ነው ለእኔ ማለት ነው። እና ልጨርስልሽ፣ ከዛ እንዴት ነው እስኪ በስንት አስበሽው ነው ምናምን ስራት ደመወዜን፣ የአንድ አመት ደመወዝ በአምስት እንኳን ብታስብ ስንት ይሆናል አለች፣ ስልሳ ሺ ያልኳት አውዬ ልጄ ሊንሳይ ነው የምልሽ። ምንም አላልኳትም። እሺ ስንሳሽ ነው የምትፈልጊው ወይስ እልክልሻለሁ። እሷ ያለችኝን የላኩትን ብር ደረሰኝ እልክልሻለሁ። ከፈለግሽም የሚያቅሰውም ደግሞ የአንችን ካላገኘሁ አካውንትሽን በውስጥ በሌላ ሰው እልክልሻለሁ። እሺ ብዬ በሌላ ሰው ይ በቲክቶክ የምታውቀኝ አንድ መልካም ሴት ነበረች። በልጅ ምክንያት በጣም እንደ እኔ ጥብስ ያለች ልጆች ስላሏት አዘነችልኝና እኔ እስኪ ምንድን ነው ማግዝሽ ምናምን ስትለኝ በልጅ ጋ ያለውን እንደዚህ ነው እንደዚህ ነው ብዬ ነገርኳት። ከዛ አሁን ስልሳ ሺ ብር በላኛለች የቤት ክራይ ሶስት ሺ ብር ይቀርብሻል አለችኝ። አሁን ያለንበትን እኔ የቤት ክራይ የምከፍለው የሶስት ወር አንድ የአራት ወር ነው ገባሽ? እዳም ስለምከፍል እዚህ ጋ አለብኝ፣ ኢትዮጵያም እንዳልኩሽ አለብኝ። ስለዚህ በቃ አሁን ስልሳ ሽብሩን እኔ ሰክሰስን ፎሎ እያደረጋችሁ ሁላችሁ ሞዴሬተሮች ጻፉ፣ ኮመንት ላይ ጻፉ። ሰክሰስን ፎሎ አድርጉ፣ ሰክሰስን ፎሎ አድርጉ። እያዳችሁ ጻፉ፣ ሞዴሬተሮች ኮመንት ላይ ኮመንቱን አይተው ፎሎ እንዲያደርጉ። ከታች ያለው የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን የድርጅቱ አካውንት ነው። በኢትዮጵያ ሁለት ሺህ ብር እጣቅ ወጣችሁ የቤት ባለቤት እንድትሆኑ ሰክሰስን ሁላችሁም ፎሎ አድርጉ። ይቅርታ ተገስት ቀጥ እሺ ከዛ ያንን ብር ለጓደኛ ላኩላት። ማታ ከሲስተር ጋር ታስማምተናል። በቃ እሺ እንደዛ ከሆነ ችግር የለም። ከፈለግሽ ራሱ ከዚህ ብር ሌላም ከፈለግሽ እኔ ልስራና እሰጥሻለሁ። የዚህ ወር ደሞዜ ይሄ ነው። በቃ ይሄንን ሙሉ ልክልሻለሁኝ። ስለዚህ ነገ ሲመጡ ልጅቷንና እቃውን እዛው ግቢ ውስጥ እያለ ከዋሻው ሰው አገር ነው ያለሁት። ልጅ ላይ ያሳየኝ የእውነት ነው እምልሽ። ከዛ ትራንስፈር ልክ እንዳደረጉልሽ ልጅ ልጄ ልቀቂያት አልኳት። ለምን ከዛ በፊት ልጅን እንደመያዣ ተጠቀምሽ ማለት ነው ስላት የሆነ ው እንዴ? ያንቺ ልጅ አደል እንዴ የያዝኩት ምናምን ስትለኝ በቃ አመመኝ። በቃ ለእናቶች ልጅ ሰታሽ እንደዚህ ከሆነ እኔ ስጀመር ባዳ ነው የሚሻለኝ። ያንዳንድ እዚህ በፊትም ሳውዲ መጥቼ ወንድሜ ብሬን ወስዶብኝ እንደዚህ ተከራክሬ ብሬን ያገኘሁት ቦታ ነው የገዛሁት። በክርክር ያገኘሁት ብሬ ነው። ማለት ኳ ይሄተባይትግስትዬ አንዴ ማሪ ፕሊስ ውሃ ጠጪ፣ ተረጋጊ አይኖ። በጣም በጣም ያማል። ከዚህ በላይ የሚያም ነገር የለም። በገዛ ስጋሽ ከመወጋት በላይ የሚያም ነገር የለም። ግን ያልገባኝ ላይክ ልጅሽን እህትሽን እንደማገት ነው ብሩን እስክትልኪላት በራሷ ጋር እንደማገት ነው። ከዛ ልቀቂያት ያልሻልባልሽ፣ ልቀቂያት ያሻ ልትሄድ ነው እህትሽ። ሌላ ማስቀመጫ ቦታ ነበረሽ አሁን የሆነች ልጅ አለች በእርግጥ ግን የምትባል ልጅ አለች። እሷ ጓደኛዬ ነች። ቲክቶክ ትጠቀማለች። ሀበሻት እሷ ነች። በቃ ሲጨንቀኝ እሷ ተውሰዳት አልኩኝ። ገባሽ? ለምን እኔ ያቀዋለኝ የቤት ክሪያ ጥች አንድ ቀን ሙሉ ቀን ውጭ ነው ያልኩት። በቃ ልጅን ትምህርት ቤት ላኩኝ እና መስከረም አካባቢ ሁለት ሺህ አምስት መቶ ብር ቆርቆሮ ቤት እንኳን ተከራይቼ በቃ ማለት ያ ሰዎች ኖረ ወይ ምናምን የሚለው ነገር እርግፍ አድርጌ የተቻው፣ እንደ አዲስ መጀመር በቃ። ይሄ ቡና ሻይ ጀመርኩ፣ ችብስ ጀመርኩ። አልሆንልኝ ሲል ነው እንጂ ልጄን በስለት ነው የወለድኳት። ትቻቴ መምጣት አለማውም የለኝም ነበረ፣ ግን በቃ ያንን ስለማስታወስ እንዴት ብዬ ልመለሳ ብዬ አንድ አመት የሰራሁትን ለብድር ጨረስኩት፣ እሷም ስትለኝ ጨረስኩት። ልጄ የምትፈልጊው ምንድን ነው እያልኩ ደስ ሲላት ሞ ይሄንን አድርጊ ስትለኝ ደስ ይለኛል እና አደርግላታለሁኝ። ገባሽ? የሚመቻት መስሎኝ፣ ግን ልጄ እየተጎዳች ነው። ስታወራኝ ሲመቷት፣ ሲስተር እዛ ጎረቤት ሆና ቡና እያፈላች ልጄን እያወራኋት ልጆቹ ሲመቷት፣ ብታምኝም ባታምኝም ሶፋ ላይ ተደብታ ነው ስታለቅስ ሲያየዋት የዛኔ በቃ ሚሁት አደረጉት። እንዳልሰማት ስታለቅስና ማምያየዞች በቃ እኔ እኮ እመጣለሁ ምናምን እንድላት ፈልጌ ሚሁት አደረጉት። ና ዘጉት። በቃ ከሁላ የወጡ ብቀጠቅጥ ብቀጠቅጥ ማንድ ላገኝ። ከዛ ትንሽ ቆይቶ ደወሉልኝ። ከዛ ማማየ ስራት አኩርፋ ነው ይሉኛል። እንዲ አሁን ስታለቀሳ ነበር። እንዴት አታኩረት ምናምን። ለምን ያች የሆነ ሰው የሚያስጥላት ቢሆን ሲስር ታስጥለኛለች ብትል ኖሮ አክስቴ ብላት ትሄድ ነበር። የሚያስጥላሰው እንደሌለ ስታቅ ሶፋ ላይ ተደፍታ ስታለቀስ፣ በቃ ችግር ጠናት ነው፣ ክፉ ጠናት እና በቃ እሱን ስለማስብ እንዴት ብዬ ልሄድ። ስለዚህ ለሰው መስጠት አለብኝ እኔ። ቀላል መስሎ ነበረ ለሰው ሲሰጥ ግን እንደዚህ ፕሮሰስ መሆኑን አላውቅም ነበረ። ከዛ እነዚህ ሰዎች ብሩን ሊሰጧት ሄዱ ማለት ነው። ጧት ላይ እየመጣን ነው እና ልጅቷን አስተካከልሽ፣ ዕቃ አስተካከል ሲሏት ይ እናንተ ቀራችሁ እንጂ እኛ እየጠበቅን ነው ምናምን አለች አሉ። ከዛ ሄዱ፣ እነዚህ ሰዎች ብሯቸውን ይዘው ሄዱ ቤት ማለት ነው። አልደረሱም። ከዛ ፖሊስ ልካ ከኋላ እንዲመጣ አድርገዋል። ሁለት ወንድሞቼ እና አከራዮቼ እየተባበሯት ነው። ይች ልጅ ብቻ አደለችም ብቻ ነው የምትሰራ ገባሽ? አንድ ታላቅ ወንድሜና ታናሽ ወንድሜ ከነሱ ጋር ናቸው። እነዚህ ሰዎች ማለት ባዳ ናቸው። አንቺ በቲክቶክ የምታውቂያቸው ልጅሽን ወስደው እንዲያሳድጉልሽ ተነጋግረሽ ነው። አንደኛዋ እንደዚያ ነው፣ በቲክቶክ ነው የማውቃት። አንደኛዋ ግን ገኒ የምትባል ሁሉም የሚያውቃት ጓደኛዬ ናት። ጓደኛዬ ማለት ነው። በቃ ሌላ ሰው የለም የለኝም። ቤት እኔ ፈረዳሁሽ እኮ ማሬ፣ ገብቶኛል እኮ ትዕግስትዬ። ገነት የምትባል ጓደኛሽ እና አንድ በቲክቶክ የምታውቂያት ጓደኛሽ ሁለት ሴቶች ማንጋ ልታድግ ነው ልጅሽ? ገነት ጋር ወይስ ሴቶች ማንጋ በህግ አስፈለገ ተፈራረሙና፣ ወደ አንቺ ተቀበይና፣ አንድ አመትም ሰራው ምንም ሰራው እኔ እስከምመጣ ያሽልኝ። በየቀኑ እያወራኋት ትምህርት ቤት አስመዝግቢያት ብያት ማለት ነው። ትምህርት ቤት ሳትመዘግብ እሺ። የዛ ለታ የሚሄዱት ገነትና ጓደኛሽ ብር ከየት አምጥተው ይዘው ሄደው ብር ከፍለው ከእህትሽ ልጅሽ ሊቀበሉ እኔ ላኩኝ እኔ ላኩኝ አንቺ ለገነት ላክሽ ብር የእግችኛ ጓደኛ ይጋ እሷ ጋር ላኩላት። በስንት ሺህ ብር? ለህትሽ ስንት ላክሽ? መቶ እናቷ እሺ ነበር የጠየቀችው ከዛ በፊት ይሄን ይሄን ይወስድሻል። ሲቀጥል ደግሞ አሁን እኮ የለኝም ስለዚህ ቢያንስ ይሄን ያህል ይበቃሻ። ስርዓት እሺ በቃ ብላ ሪከርድ ማድረገች ስልሳ ሺህ ብር ደግሞ እዚህ ምናምን ሱቁ ጋር ደግሞ የተበደረችውን ምናምን አለችኝ። ሱቁ ጋር የተበደረችው ሁለት ሺህ ብር አለብሽ፣ ሶስት ሺህ የቤት ኪራይ ስትለኝ፣ እሺ ችግር የለም ያው ሰባ ሺህ ብር ተልኮልሻል። አጠቃላይ እሱን ተቀበይ እሱን ትራንስፈር ሲያደርጉልሽ በእኔ አካውንት ነበር የሚላክላት፣ እንትን ኤቲኤም ስላለ ታወጣለች። ከፈለግሽ አክቲቭ የእኔ ስለሆነ በእሱ ታወጫለሽ፣ በእኔ ያስገቡልሽ። ካልፈለግሽ በራስሽም ቢሆን ትራንስፈር ስታደርግልሽ አይተሽው፣ ሰው አስቀምጪ አጠገብሽ። እሱን እንዳየሽ ልጅቷንም እቃውንም ሰጫቸው አልኳት። የልጅሽ ልብሶች ወይስ የቤት እቃ ማለት ማለት ከውጭ ያመጣሁትን ማሽኖች እንደዚህ ቲቪ ምናምን ነገር ስላለ የልጆ እቃዎች አሉ። አሁን ያቆምነው ማሬ ገነት እና ጓደኛሽ ብሩን ይዘው እየሄዱ ነው ህትሽ ቤት። ከዛ ሄዱ። እየሄዱ እያለ ከፊት ፖሊሶች አሉ። ልጆቹ እንደነገሩ ፖሊሶች አሉና በቃ ሰዎቹ ሲወጡ ልጅቷን ይዘው ሲወጡ ደውሉ የሚሉ ሲሰሙ እነዚህ ከኋላ ሆነው ማለት ነው። እዛው ሰፈር ሲደርሱ ልጅቷን ይዘው ሲወጡ ደውሉልን ሲሉ እነዚህ ሰሙ እና ይሄ ነገር ለእኛ ወጥመድ ነው ብለው ተመለሱ። ሰረቁ አድርገው ሊያስይዟቸው ፈልገው ነው። ብሩን ከተቀበሉ በኋላ ልጅቷን ሰረቁ ብለው እሪ ብለው ሊያስይዟቸው እነዚህ ሁለት ሰዎች የእኔን ማለት ነው ገባሽ ከዛ እነዚህ ገን የምትባለ በጣም ጎበዝ ናት እንደዚህ አይነት ነገር አትሸወድም ይሄ ነገር ለእኛ ወጥመድ ነው ብለው ተያይዘው ተመለሱት ይጅዬ እነዚህ ሰዎች ቀላል አይደሉም ልጅቷ ብቻዋን አይደለችም ስለዚህ እኛ ተመለስናለች ከዛ በኋላ ምን አደረጉ ከሰሷቸው እነዚህ ለምን በስልክ ያውቋቸዋላ ይቺ ልጅ ብትጠፋ ይቺ ልጅ ብትታገት እነሱ ናቸው ብለው ጭራሽ እነዚህ ጠፋተኛ አድርገው ከሰሷቸው ቀዘዝ በቃ ልጅቷን ፍርድ ቤት ለፍርድ ቤት ችን ህፃን ትምህርት ቤት ካቆመች ሁለት ሳምንት እኔ ካየዋት አንድ ወር፣ ልጄን ለሶስት አመት አንድ ቀን ተለይቻት አድሬ ውዬ የማላቅ ሴት አንድ ወር ሆኖኛል። ገባሽ እኔ ትምህርት ቤት ሳትጀምር ነበረ እዚህ ገነት ጋር ለምን ሁልጊዜ ስለምጨቀጭ ልቀያት እባክሽን አልኳት። በቃ ሌላ ቤት ስሪ፣ የምትፈልጊውን ልስጥሽና ሌላ ቤት ስሪ፣ ፕሮሰስ እስከሚያልቅ ድረስ ለፕሮሰስ ብቻ አይበቃም። ለፕሮሰስ የተባባልነው አስራ አምስት ሺ የሲኦሲ እና ስድስት ሺ የምርመራ ነበር። ይሄ አይበቃም ብለሽ አስበሽ ከሆነ ጨምርልሻለሁ። በቃ ስለዚህ ልጅቷን አንድ ትምህርት ቤት ተማረ እባክሽ አልኳት። አትሰማሽም። በቃ ገባሽ አሁን ወንድሜ ገባ